ሻይ የአገር ሽማግሌዎች የተከበራችሁ ምሁራን በልዩ ልዩ መልኩ ከስልጤ ከሰባት፣ ከሶዶ ከየአካባቢው ስልጤ ማን ነው በሚለው መሰረታዊ ጥያቄ ላይ በዛሬው ዕለት ጥሪያችንን አክብራችሁ ስለተገኛችሁ በጣም አመሰግናለሁ። ይህን ጥያቄ ለማንሳት የተገደልንበት ምክንያት በጉራጌ ዞን በመጀመሪያ ጎጎት የሚባል ድርጅት፣ ከዛ በኋላም ያም ድርጅት እያለ ሰዋሙ በገኒ የሚባል ድርጅት ስልቲ ጉራጌ አይደለም፣ ስልቲ ራሱን የቻለ ብሔር ነው የሚለውን ጥያቄ ስላነሳ በክልላችን የሚነሱ ማናቸውም የፖለቲካ ጥያቄዎችና እንቅስቃሴዎች በሰላማዊ መንገድ እንዲፈቱ የሁላችንም ስለሆነ የሁላችንም ብኖ ስለሆነ ለብዙ ጊዜ የድርጅት አመራር አካላት ተገናኝተን ከተወያየን በኋላ እንዲህ ያለውን የጋራ መድረክ ፈጠ ሰፋ ባለመልኩ ለመወያየትና እርስ በርስ ያለንን ግንዛቤ በዚህ ጥያቄ ላይ ያለንን ግንዛቤ ለመረዳዳት እና ለመማር ፍላጎት በሁለቱም ድርጅቶች እንዲያውም በሶስት ነበረ። እንዳጋጣሚ ሆነው በጎት የሚባለው ድርጅት በዚህ ስብሰባ ላይ ለመገኘት አልፈለገም። በሁለቱ ድርጅቶች ቅድሜ ውይይት ተደረገ፣ ቅድመ ድርጅት ተደረገ። በዛም መሰረት በአካባቢው ያሉ ያገባኛል የሚሉ ማናቸውም የፖለቲካ ድርጅቶች ጥሪ እንዲደረግላቸው ተደርጎ በተወሰነ ደረጃ በውክልና ከየድርጅቱ ሀያ ሀያ ሰው ባልበለጠ እንዲገኝ፣ ምክንያቱም የአሁኑ ውይይታችን መሆን ያለበት እርስ በእርሳችን ያለንን አመለካከት ለመደማመጥና ለመረዳት የሚያቀራርበን ከሆነም ለመቀራረብ ፍላጎት ስላለን